በተጫወትሽበት እያለ ብሩኬ አገር ለቀቀ እውነት ቢሆን ያደረገው ነገር አገር ለቆ ይሄዳል እንዳላችሁት ሊያሳያችሁ መቶላችኋል ማለት ነው እንግዲህ ምን ዋጋ አለው ድስት ጥዶ ማልቀስ የሚባል ተረታለ የአገሬ ሰው ማለት ነው እንግዲህ ስታለቃቅሱ አየናችሁ እኛ ግን በቀደም የእውነት ታሞ ነው ምን ሆነ ተጨንቀን ወድቆብን አልቀሰን ነበረ ብድር በምድር ነው ይኸው እንግዲህ ቃልዬ ምን አስለቃቅስሽ ምን አለቃቅስሽ እምትፈልጊ ቆዩ ከሃይሜ እንዲለይ ይልሽ አይደለ አንተ አነጋገር አትችልም፣ አንተ ችሎታ የለህም እያልሽ ከሃይሜ እንዲርቅ ሀይሜ ስማርትናት እያልሽ አ የምሰሪው ቪዲዮ እንደዛ ነው። እንግዲህ ከሃይሜ እንዲርቅ ነው ምሰሪው ስራ። እንግዲህ እንደምናየው ከሆነ ማለት ነው ቤተሰቦች እና ብሩኬ በዚያ አጋጣሚ አገር ለቆ ሄዷል ተብሏል። የሄደበት ምክንያት ማለት ነው ልንገራችሁ። ሰላም ጤና ይስጥልን። የኛ ውድ ቤተሰቦቻችን እንዴት ናችሁ? አላችሁ እኔ ደህና ነኝ። የኛ ፈንድሻ ኡፍ ሚዲያውን እኮ ፈታ ነው የሚያደርገው። እግዚአብሔር እኔ ማቸ ሳቅልን ሁሉ ጊዜ ሀዘን ጭንቅ ወደኋላ ኋላ ሁልጊዜም ደስታህን ፈገግታህን ያብዛልን ፈጣሪ ማለት ነው። በዙሪያ ያሉ ሰዎችም እንዳንተው ያንተን ባህሪ ያላብሳቸው ፈጣሪ። ሌላ ምንም ምለው ነገር የለኝም፣ የኔ ውድ ቤተሰቦች ማለት ነው። እንግዲህ ሀይሚዬ እዚህ ጋር መኝተዋ ላይ መብራት ጠፍቶ ፎቶ እያየች ስልክ እያየች ተነስታለች ማለት ነው። ብሩኬ የሄደበት አገር የት መሰላችሁ? መጀመሪያ የሄደበት ምክንያት ልንገራችሁ። የሄደበትን ነገር ልንገራችሁ። አንድ አሁን ለምሳሌ ሃይሚ ተናዳም ሆነ ነገሩ ሆነም አልሆነም ያው የራሷን ውሳኔ ወስና ካጠገብ እራቅ ብላ ብድግ ብላ ፍጼን ይዛ አዲስ አበባ መጥታለች። ከዛ ደግሞ አሁን ብሩኬ እውነት ዛሬ አሁን ብድግ ብሎ ከሄደ ከሄደ ልበላቸው ሄደ የሚለውን ነገር ልተወውና ማለት ነው እንዳትረበሹ ማለት ነው ከሄደ እንደው ምን ብላችሁ ልትፈርዱት ትችላላችሁ? ማን ነው ይሄ ሁሉ ዙሪያ ጥምጥም ጣጣውን የሚያበዛ ያለው? ማን ነው ባለቤቱ? አሁንም ዞሮ ዞሮ ሃይሚ ጋ ነው። የደረሳትን ነገር በሰዓቱ ብሩኬ፣ እንዲህ እንዲህ ተፈጠረ ብላ ብታሳየው ኖሮ ሆኗል አልሆነም፣ ግልግል። ሌላ ጣጣ የለ፣ ዝብዝክ የለ፣ ዙር ጥምጥም የለ። አሁን እሷ በሰዓቱ ተናደደችም ምንም ማለችም፣ ጥላ መጣች ከሱ የራቀች ስለመሰላት ነገሩ ላይ ለቃት ማለት ነው። ጥላ መጣች፣ ከፍፄ ጋር መጣች። ፍፄም አንድ ጥፋተኛ ለብሩክ ትንሽ የእምነት ቁስል አስቀመጠበት። ምክንያቱም ምንም ሳይነግረው እንዴት የሰው ፍቅረኛ ብድግ አድርጎ ይዞ ይመጣል? ጓደኛም ቢሆን ወንድምም ቢሆን መናገር አለበት። ይህንን ስላችሁ እኛ ለምን ከሀይሚጎን ፍፄ ሆነ አይደለም፣ ይሁን መሆኑ ጥሩ ነው። ነገር ግን መናገር ነበረበት። መናገር ማስታረቅ እራሱ ነበረበት። የያሹው ነገር ምንድን ነው? አውጩ ለሱ ማሳየት ካከበደሽ ለኔ ያሳይኝ። ስለዚህ ችግሩን ዛሬውን መፍታት አለብን ብሎ ሽንጡን ገትሮ መናገር ይችል ነበር። የፍ አንዱ ስህተቱ ይሄ ነው። ገባችሁ አደለ? እሱ ጭራሽ ሌላ ትምህርት ውስጥ ነው የገባው። ባለ ትዳር ሆኖ ወንድ ልጅ ደብቆ አግብቷችሁ እያለ ነው ያለው። ስለዚህ አሁን ዛሬ ብሩክ ቢሄድ እናንተ ምን ትፈርዳላችሁ? ለብሩክ ብሩክ ስራው ስላሳፈረው ሄደ። ለምሳሌ አገር መቀየር የሰራችሁትን ስራ ያጠፋል ወይም ደግሞ ስማችሁን ያጸዳል ማለት አይደለም። እንደዛ ብላችሁ እንደምታስቡ ቀድሜ ስላወቅኩኝ ነው እንደዛም ብላችሁ ማለት ነው። ምክንያቱም ልጁ የሚሄድበት ነገር አንደኛ በጥፋቱ ምንም አይነት ነገር ምንም ጥፋት እንደሌለበት ዜሮ እንደሆነ ራሱን ንጹህ አድርጓል። ራሱን ንጹህ በሚያደርግበት መንገድ በፈለጋችሁት መንገድ ሊያደርግላችኋል። ሀይሚ የውሸት መረጃ ደርሷታል። ተናዳለች፣ እራሷንም ተናዳ ህይወቷንም አበላሽታለች። ሀይሚ ማለት ነው። አሁን ሌላ ድጋሚ ቁስል እንደዚህ ተኝቶ ማዘን፣ ተኝቶ ያልሆነ ስሜት ውስጥ ማሰብ፣ ከዚህ ሁሉ የአንድ ቀን የሚያልቀውን ነገር እራሱ ባለቤቱ ያለ፣ ለምሳሌ ፍቅረኛዋ አሁን ውጭ ቢሆን፣ እንደዛ ቢሆን ብትላላኪ፣ በፎቶ በሜሴጅ ብትላላኪ ያኔ ግልጽ ላይሆን ሆን ይችላል። አጠገቧ ቆሞ እየተከራከረ ከካሜራ ጀርባም ሆነ ከካሜራ ፊትለፊትም ሆነ አሳየኝ ልመንልሽ እያለ ጭራሽ የሃይሜ አካሄድ የሚመስለው ድንገት የደበቅከው ነገር ካለም አውጣ ነገር እንደዛ ነገር ነው የሚታይባት ሃይሜ ላይ ማለት ነው። እየመረራችሁ ዋጡት። እኔ እውነቱን ነው የምናገረው። ለራሷ ለወደፊት ለህይወቷ የሚጠቅማትን ነገር ነው እኔ የምናገረው ማለት ነው። ጭራሹ ነው እንደዛ። ምናልባት እንኳን የደበቅከው ነገር ካለ አውጣ ነገር ነው የሚመስልባት። ነገሩን ካየችው ምን አስጨነቃት? እሷ ኦረዴ ተናግራለች። ሚዲያው ላይ ኦረዴ ያስተላልፈዋለች። መናገር ነበረ። አሁን ብሩኬ፣ እነሱ ከአዲስ አበባ ጥለው፣ ከቡታጅራ አዲስ አበባ ጥለው ሲመጡ ምንድን ነው የተሰማው ስሜት? በሮ መጣ አደለ? በሮ መጣና ፍፄ ለማናገር ፈለገ ግን በፍፄ መሃል ደግሞ ሃይሜ ያለች ሃይሜ ደግሞ ያለችበትን ሪዝን እራሷ አስቀምጣለች። ይጣላሉ ነው ኦኬ፣ ሊጣሉ ይችላሉ። ይህንን አይጣሉም ብዬ ልገምትም ላልገምትም አልችልም። ግን ብሩኬ ይጣላል ብዬ እኔ አልገምትም። ምክንያቱም ፍጼ ማለት ወንድሙ ነው አውቃለሁኝ። ብዙ ነገር እንዳላቸው እናውቃለን ከዚህ በፊትም ማለት ነው። ነገር ግን ፍፄ በዛን ሰዓት ቢነግረው ያው እንደነገርኳቸው ጥሩ ነበር። አሁን እሱ ብድግ ብሎ ኢቨን አገር ውስጥም ሆነ የትም ቦታ ቢሄድ መቼም ሄደ ጥፋተኛ ነው ልትሉ ይሆናል። ራሷ ሊያስተምራት ነው ሄደው ጥሎ መሄድ ምን እንደሆነ የተፈጠረ ነገር ግልጽ ባለማድረግ የሰው ልጅ ምን ያህል ጥግ እንደሚጓዝ እሷ ላርፍ ነው የመጣሁት ነው ያለችው አይደለ? ላርፍ ነው እረፍት ላደርግ ነው ምናምን ነው የመጣችው። ቤት ከሆንኩን ቤተሰብ ያቀብኛል ሲከፋኝም ባለቅስም ባዝንም እንዳያዩኝ ቤቴ የቻለኝ የሚል ነገር ነው እሷ ያወራችው። ምክንያቱም ቤቴ የመጣሁ ነው ያለችው። ገባችሁ? ሌላ ሀገር ሄጄ ላርፍ ፈልጌ ቆይ ልታገስ ልጠብቀው ብዬ ነው፣ ይቅርታ ከጠየቀኝ አለች። ይቅርታ የሚጠይቃት እውነቱን ሳያውቅ ምኑን አይቶ ነው ይቅርታ የሚጠይቃት? ከዚህ ሁላ ዙራ ጥምጥም ፍንክች ያለውን ነገር ለምን ሆነ ይሄ ለምን አደረግከው ከኔ ምናተ ነው እንዳለችው ነገር ከኔ ምናተ ነው ፊትለፊት በካሜራ ከደበራት ከካሜራ ጀርባ ለምን ዋታል አሳየኝ፣ ዝም ብለሽ ኡ አትበይብ ብሏል? ታዲያ ይሄ ልጅ አሁን ምኑ ጋ ነው ጥፋቱ? ምኑ ጋ ነው ጥፋቱ በዚህ በሰለጠነ ጊዜ ሰው የፈለገውን ነገር አቀናብሮ ላከና ሀይሚ ሁሉ ጊዜ እየተነሳች እንደዚህ የምትሆን ከሆነ እንግዲህ ከአንዴም ሁለት ጊዜ እያያችኋት ነው። ሴቶች እንዲያወርተው፣ ሴቶች እንዲሆነህ፣ ሴቶች እንዲያርገህ፣ ሴቶች እንዲፈጥረህ አይባልም። የሚውለው ከሷ እንግዲህ ሃዳር ነው የሚለያዩት ላይቭ ላይ እንግዲህ ከነዛ ልጆች ጋር ከሴቶች ጋር የተወሰነ ቀን ተጫውቶ ነበር። እሱም እየደበረው እየደበረው እናንተም እየጨቀጨቃችሁት ከኮመንት ስር ነገር ግን እስኪ ይውጣላችሁ ብሎ ዛሬ አሁን ሌላ ሀገር ቢሄድ የእናንተ መልስ ምን ይሆናል? ሶ በጎችዬ፣ በቀደም ወደቀ እኛ አለቀስን፣ ሙር ተያዘብን አደለ? ዛሬ ስናንተ ምን ላይ ናቸው ያላችሁት? መጨስ፣ ፎቶ መዘቅዘቅ ላይ ናችሁ። ከዛ ውጭ ምንም አታመጡማ፣ ምንም አታመጡም። ቀብራራው እንደዚህ ነው። ቀብረር እያለ ማለት ነው። ይመራችኋል፣ እየመራችሁ ዋጥ ቃልዬ። ከካሜራ ጀርባ ሆኖ ማለቃቀስ ለምን አስፈለገ? ምክንያቱም እንዲሄድ ሄድ አይነት እኮ ከሃይሚ እንዲለይ አይነት ቪዲዮ ነው የምትሰሪው። ስለዚህ ሌላ ሰው ማዘጋጀት ነው በእናንተ በበጎቹ የምትመራ ከሆነ ሃይሚ ሌላ ሰው ስጧታ፣ ሌላ ሰው ስጧት። እንደዛ አይደለም ብሩኬን የምጠሉ ከሃይሚ ጋር ሌላ ሰው ስጧት እና እስኪ ትሞክረው፣ እስኪ በእናንተ ከሆነ ማለት ነው ለምን ህይወትሽን እኛንን የምንመራው እያላችኋት፣ አይደለም እንደዛ ነው እያላቸው ያላችሁት ሰው እንግዲህ ዛሬ ትቀምሱታላችሁ። እስኪ ማታ ያድርሰን። ለማንኛውም ማለት ነው። እና የዛን ጊዜ እኔ ራሱ አለቃሽ እኔ ግን ሆኖ ስለማያቅ ነው። ምክንያቱም የሰው ልጅ በዚህ መልኩ ሲወድቅ ምንድነው የተፈጠረው ያስደነግጣል። ስለደነግጥኩኝ ነው። እኔ ግን ብዙ ሰው ሙድ ይዞብኝ ነበረ በዛን ሰዓት አይኖ እኔ በወንድሜ ሙድ ቤት ይዞብኝ ምንም አይመስለኝም። እኔ እውነት የተሰማኝን ስሜት ነው ያወጣሁት። ግን ደግሞ እናንተ ዛሬ ምን ይሰማችኋል? እኔ ግን እንደናንተ እኮ አልተሳደብኩም ወጥቼ ታዲያ ይ ቃልዬ ከካሜራ ጀርባ ሆኖ ማላዘን አይነፋም፣ አይነፋም፣ አይነፋም። አታላዝኝብኝ ምን እንደተፈጠረ ምን እንደሆነ የት እንደሄደ የት አገር እንደሆነ ምናምን አላወቅሽም። ምክንያቱም ቡታጅራም ሊሆን ይችላል፣ ሀዋሳም ሊሆን ይችላል። ብቻ ግን የሆነ አገር ነው ያለው ሰው ሸኝታ ምናምን የሚለው ነገር አይታችሁ እየተንበጫበጫችሁ ነው በጎችዬ። ለምን ትንበጫበጫላችሁ? እንዲሄድ እኮ ብዙ መንገድ እየመራችሁት አይደል እንዴ በእናንተ በእናንተ ግፊት ነው እን የሚሄደው የሚመጣው በእናንተ ግፊት ነው እንዲ ይኔ ወንድ የምታገባው ፍቅረኛ የምትይዘው ሰው እንግዲህ እውነቱ እስኪወጣ ድረስ መጠበቅ ነው። ሲቀጥል ደግሞ ብሩኪ ስራውን ስለሰራ ነው ዝም ያለው። የእውነት ቢሆን ኖሮ አገር ለቆ ይሄዳል። ይኸው አገር ለቆ ሄዷል ምናምን ምን ታመጣላችሁ? ምንም አታመጡበትም እኮ እኔ እኮ አንዳንድ ጊዜ የምትፈርዱት ፍርድ በጣም ነው የሚያስቀኝ። አሁን እኮ ይሄ ነገር አደረገውም አላደረገውም ጉዳቱ ለሃይሚ፣ ጥቅሙ ለሃይሚ እና ለሱ ብቻ ነው፣ ለብሩክና ለሃይሚ ብቻ ነው፣ ጉዳትም ሆነ ጥቅም። ምክንያቱም ለጥሩ ግንኙነታቸው፣ ለጥሩ ቃላታቸው፣ ለጥሩ ስራቸው ጥሩ ማስታወሻ ቪዲዮ አላቸው። ያያ ነገር እነሱን የሚጎዳቸው እነሱ ራሳቸውን ነው እንጂ ተመልካች እኮ ዛሬ ሆ ሆ ሆ ብሎ ከዚያ ነገር ይተዋል እኮ ያው ሄሉና ማርክ እንደምታያቸው ናቸው። እንደዛ ስታሽቃብጡ ስታሽቃብጡ መጨረሻ ላይ ሁሉም ነገር ሲያበቃ አበቃ ነው፣ በቃ ምንም አዲስ ነገር የለውም። ምክንያቱም ይሄ ሆ ሀይታ ነው፣ የታወቀ ነው። ህይወት ግን ቀልድ አይደለም። ህይወት የምትኖሯት ህይወት፣ የእናንተ ህይወት ቀልድ አይደለችም። በራሳችሁ እጅ ነው መመራት ያለባት። ስለዚህ ሀይሚ ሌላ ሶስተኛ ሰው ማስገባቷ ለእሷ ምንም አጠቀማትም። ምንም ነገሩን ግልጽ ብታደርገው ለሁለቱ ኢቭን የቤተሰቦቿ የዩቱብ ቤተሰብ ላይ ላዩን ሃይላይቱን ብትናገር ጥሩ ነበር። አሁን ጭራሽ ሌላ ሰው ጨመረች። ጭራሽ ሰው ያስፈልገኛል አሁን። ማንም ሰው ቢደረደር ሀይሚ ሰው ሰው መስሎ እንደማይታያት ነው ምነግራችሁ። የምሬን ነው ምነግራችሁ። ሰው ሰው መስሎ እንደማይታያት ነው ምነግራችሁ። ሰው ያስፈልገኛል ፍፄ ከጎን ይሁን። የማንም ሰው እኮ አጠገባችሁ ቢሆን ያንን ጉድለታችሁን የሸፈነላችሁን ሰው ያክል የሚሸፍንላችሁ ሰው አይኖርም። ሶ ምንላችሁ፣ ፈልጌ ነው ከካሜራ ጀርባ እንደነ ቃልዬ አይነቶቹ አታለቃቅሱ ብድር በምድር አልቅሰሽ፣ ስራሽ። ግን ደስ ያለኝ ግን ከካሜራ ጀርባ ነው ያለቀሽው። እንዲ ነው አየሽ፣ እንዲ ነው በቃ፣ ስሜቱ ይሄ ነው ስሜቱ። ስለገባሽ ደስ ብሎኛል፣ ባይዘወይ ማለት ነው። ግን ብሩክ ሀይሜን መቼም ቢሆን መቼ ምንም እንደማያረጋት ቃል እገባላችኋለሁ ዛሬም ነገም ተነጎዳያ። ግን ሊያስተምራት የፈለገው ነገር ቢሄድ እንኳን እሷ ጥላው ከቦታ ጅራ እንደመጣችው ትማርበታለች ቢሄድ እንኳ ማለት ነው። ቤተሰቦች ብዙ እንዲህ ሊያንጨረጭራቸው አይገባም። እና እናመሰግናለን እኛ ውድ ቤተሰቦች ባይ